የአማራ ክልል ምርትና ምርታማነትን ለማሳደግ የመስኖ ልማት ዘርፍን በዘመናዊ ቴክኖሎጂ መደገፍና ከተፈጥሮ ሀብት ልማት ስራ ጋር ማስተሳሰር ይገባል ሲሉ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። የአማራ ክልል አሻጋሪና የአምስት ዓመት ስትራቴጂክ እቅዶችን በግብርናው ዘርፍ ውጤታማ ለማድረግ አመራሩ ከዘውትራዊ አሰራሩ ሊወጣ ይገባል ያሉት ደግሞ የአማራ ክልል የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ይርጋይ ስሳይ ናቸው። የአማራ ክልል የ2018 ሩብ ዓመት የምርት ዘመን የበጋ መስኖና የተፈጥሮ ሀብት ልማት ጥበቃ ንቅናቄ ማስጀመሪያ መርሃ ግብር በደብረ ብርሃን ከተማ ተካሂደዋል። ለአደራ ምንይለስ ዘገባ መሰረት መግጫ በአማራ ክልል የታቀደውን የ25 ዓመታት ዘላቂ የልማት እቅድ ተግባራዊ ለማድረግ የግብርና ዘርፉ ትልቁ ሚና እንደሚወስድ የክልሉ ግብርና ቢሮ መረጃው ያመለክታል። ታዲያ ይህንን እቅድ ተግባራዊ ለማድረግና የሚፈለገውን ግብ ለማምጣት የግብርና ዘርፉ ላይ ልዩ ትኩረት ተሰጥቶ የ2018 የመስኖ ልማትና ተፈጥሮ ሀብት ንቅናቄ ተጀምሯል። ንቅናቄው ከዚህ በፊት ከነበሩት ዓመታት የተለየና አፈጻጸሙ ላይ የሁሉንም ማህበረሰብ ርብርብ የሚጠይቅ መሆኑን ያነሱት በምክትል ርዕሰ መስተዳድር ማዕረግ የገጠር ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር ድረሳ ሲባሉ ንቅናቄው የራሱ አላማዎች እንደተቀመጡለት አንስተዋል። ቢያንስ አንድ አርሶ አደር በትንሹ አንድ የውሃ አማራጭ ሊኖረው ይገባል። መስኖ የማያለማ አርሶ አደር መኖር የለበትም፣ የውሃ ፖቴንሻል እስካለው ድረስ የሚል መፈክር ይዘን ነው። በንቅናቄ ሁሉም አርሶ አደራችን ወደ መስኖ ልማት ስራ እንዲገባ ለማድረግ ስራ እየሰራን ያለ ነው። በክልሉ ውስጥ የሚገኘውን ማንኛውንም የመልማት አቅም እና እድል ተጠቅሞ ሁሉንም ወደ ልማት ማስገባትና ክልሉን ከድህነት ማላቀቅ እንዲሁም በኢኮኖሚ ተወዳዳሪ የሆነ ክልል ለሀገር ኢኮኖሚ ግንባታ ትርጉም ያለው አስተዋጽኦ እንዲያበረክት ማስቻል ነው። ይህን ለማድረግ ነው እንግዲህ ዛሬ የአምስት አመቱ ልማት እቅድ የመጀመሪያ ዓመት 2018 ስለሆነ ምን ጀምረው በዚህ በመጀመሪያው ዓመት መሰረት የሚጣልበትና እና በልዩ ትኩረት በልዩ ንቅናቄ በልዩ ተሳትፎ እንዲሰራ ስለሚፈለግ ነው። ሁሉም በክልል ውስጥ የሚገኙ ዞኖችና የከተማ አስተዳደሮችን ይዘን ከባለድርሻ አካላት ጋር ውይይት እያካሄድን ያለነው። አሻጋሪ የልማት እቅዱን የሚሆን የአምስት አመቱን ስትራቴጂክ እቅድ ለመፈጸም በመደበኛ አሰራር የማያስችል በመሆኑ የክልሉ አመራር ከነበረው ዘልማዳይ ክዋኔ በመውጣት ተግባራዊ ለውጥ ማምጣት እንዳለበት ያነሱት ደግሞ የአማራ ክልል ብልጽግና ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ናቸው። እኛ መሪዎች እይታችንም የተለየ አድርገን እቅዳችንም እንደዛ በደንብ አይተን የምንዘጋጅበትንም ምዕራፍ በጥልቅ ኮሚትመንት ወስደን የተግባር እንቅስቃሴያችንም ባስቀመጥነው አግባብ እየሄድን ነው አይደለም የሚለውን ክትትላችን፣ ግምገማችን፣ ድጋፋችን ቸክ እያደረግን ከሄድን ብቻ ነው መዳረሻችን ትክክል ነው አይደለም፣ ውጤት መጥቷል አልመጣም የሚለውን መለካት የምንችለው ማረጋገጥ የምንችለው ማለት ነው። ውሃ ያለን፣ አፈር ያለን፣ ድንጋይ ያለን፣ ጉልበት ያለን፣ ሀሳብ ያለን ሰዎች በየአካባቢው አለ። ስለዚህ ተፋሰስ እዚህ የተቀናጀ ተፋሰስ ላይ ዘላቂነቱን በሚያረጋግጥ መልኩ በአንድ በኩል የተቀናጀ ልማት ላይ ትኩረት አድርገን በመስራት ረገድ በትኩረት ስንሰራ ብቻ ነው ይህን ክልል መቀየር ምንችለው የሚለውን በደንብ መውሰድ አስፈላጊ ነው። በአማራ ክልል ሁለት ነጥብ አራት ሚሊዮን ሄክታር መሬት በመስኖ የሚለማ መሆኑንና ከዚህ ውስጥ ደግሞ በቀጣይ አስር አመታት ውስጥ እስካሁን በመስኖ ሲለማ የነበረውን ሶስት መቶ ስልሳ ሰባት ሺህ ሄክታር መሬት ወደ አንድ ነጥብ ሁለት ሚሊዮን ሄክታር መሬት ለማድረስ እየተሰራ ነው ተብሏል። ይህንን ውጤታማ ለማድረግ ደግሞ የግብርና ቴክኖሎጂዎች መጠቀምና አመራረትን ማዘመን ቀዳሚው ትግበራ መሆኑን የአማራ ክልል ምክትል እርሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። ምርትና ምርታማነትን ማሳደግ ቴክኖሎጂን ይፈልጋል። በክላስተር ማረስ፣ በመስመር መዝራት፣ ሰብልን ማፈራረግ ምርትና ምርታማነትን ለማሳደግ ቁልፍ ጉዳዮች በመሆናቸው እነዚህ ቴክኖሎጂዎች በአርሶ አደር ደረጃ ለመጠቀም መስኖ ልማት እንደ ገፊ ምክንያትና እንደ ዋና ግብ ተይዞ ስለሚሰራ እንደ ንቅናቄ ማካሄድ በጣም አስፈላጊና ተያያዥ ነው። ስለሆነም መስኖ ስናስብ አፈሩን እናስባለን። መስኖ ስናስብ መሬቱን እናስባለን። መስኖን ስናስብ ውሃ ከላይ እና ከመሬት እንዲይዝና እንዲሆን ለማድረግ የደን ልማትና እንክብካቤዎችን ትኩረት አድርገን እንሰራለን። ስለሆነም መስኖ በአንድ ገጽታው ተፈጥሮ ሀብት ልማትን መስራትንና የተፈጥሮ ሀብት ልማት ጥበቃና ንቅናቄን ይጠይቃል ማለት ነው። በቀጣይ በአሻጋሪ እቅዳችን ላስቀመጥ ነው በመስኖ ለሚታረስ መሬትና ከመስኖ ጋር ተያይዞ ለሚለማው እና ለሚጨምረው የምርት መጠን የራሱ አስተዋጽኦ ስላለው የተፈጥሮ ሀብት ልማትን ከመስኖ ጋር እያይዞ በንቅናቄ መምራትና መስራት ያስፈልጋል። እንደ ምክትል እርሰ መስተዳድሩ ገለጻ መስኖና የተፈጥሮ ሀብት ስራዎች ግብርና ከማምረትም በላይ ነው የሚለውም በተግባር ለማየት ከፍተኛ እድል የሚፈጥሩ በመሆናቸው በክልል ደረጃ ልዩ ትኩረት ተሰጥቶት መሰራት አለበት ሲሉ አሳስበዋል።